ጉዳይ ምንድን ነው? ሰዎች በክርስቶስ ኢየሱስ በማመን ብቻ የዘላለም ህይወትን ያገኛሉ የሚል ሀሳብን ለማምጣት ነው። መጽሐፍ ቅዱስ እንደዚህ አይልም። አሁን ቅድምም የነበረውን ወንድማችን ምሳሌ አድርጌ ልንገራችሁ። ለምሳሌ ቅድም ይመስለኛል ካሴኑ ምናምን የሚባል ልጅ ነው አይደል የመጣው። እሱም ወንድማችን፣ ለምሳሌ መጽሐፍ ቅዱሱ ያለውን እኮ ነገር አይተውታል፣ ተመልክተውታል። ሶሪ፣ መጽሐፍ ቅዱስ የሚለውን ነገር ተመልክቶታል። ሰዎች በክርስቶስ ኢየሱስ ካመኑ በኋላ መልካም ፍሬ ማያፈሩ ከሆነ ይወገዳሉ ይላል። ይወገዳሉ ወይስ አይወገዱም ስንለው፣ ግን የዛ ወንድማችን ምላሹ ምንድን ነበር? የእኔ ተወዳጆች አይወገዱ አይወገዱም ይሄ በጣም ከባድ አካሄድ ነው። ሰው ምናልባት ይሄንን ሀሳብ የኦርቶዶክስ ቤተክርስቲያንን ትምህርት ራሱ በተወሰነ መልኩ የምትቀበሉ ፕሮቴስታንት ወንድሞች ካላችሁ በፍቅር እንድትረዱ የምንፈልገው ትልቁ ነጥብ ምንድን ነው ባጭሩ እምነት ከስራ ተለይቶ መልካም ፍሬን የሚያፈሩ ከሆነ አብዝተው እንዲያፈሩ ያጠራቸዋል። በክርስቶስ ኢየሱስ አምነው ደግሞ መልካም ፍሬን የማያፈሩ ከሆነ ደግሞ የኔ ተወዳጆች ይወገዳሉ። አጭርና ግልጽ፣ ምንም አይንቆለጳጳስ። ይህንን ሀሳብ ብቻ የያዙት እናንተ። ሰው ስለ ሳልቬሽን ስናወራ በጣም ብዙ ፕሮቴስታንት የሆኑ ሰዎች ትክክለኛ የመጽሐፍ ቅዱስ የነገረ ድኅነት ትምህርት የትኛው እንደሆነ ሳያውቁ ነው ስዉት ወደሆነ መንገድ ሄዱት። ስዉት ወደሆነ መንገድ ሄዱት። በጣም ብዙዎቹ ካለማወቅ ነው፣ ካለመረዳት። ሰዎች በማመን ብቻ የዘላለም ህይወትን ያገኛሉ ብለው ይናገራሉ። መጽሐፍ ቅዱስ ግን እንደዛ የለውም። ሰዎች በክርስቶስ ኢየሱስ ቅድም እንዳልኳችሁ፣ የክርስትነት የሚጀምረው በመዳን ነው። ምንም አይነት ስራ አያስፈልግም። ሰዎች በክርስቶስ ኢየሱስ በማመን በቃ ይሄ በመዳን ማለት ነው፣ ህይወትን ይጀምራሉ። የክርስትነት የሚጀምረው በመዳን ነው። በክርስቶስ ኢየሱስ ካመኑ በኋላ በበጎ ስራ መጽናት አለባቸው። የዮሐንስ ወንጌል ምዕራፍ 15 ከቁጥር ሁለት ላይ በእኔ የሚኖር ቢሆን በእኔ የሚኖር ሲል ክርስቶስ በእኔ የሚያምን ማለቱ ነው። ይህ እዛ በእኔ የሚኖር ቢሆን እንደ ቅርንጫፍ ማን ነው? በእኔ የሚኖር ቢሆን እና መልካም ፍሬን የሚያፈራ ከሆነ አብዝቶ እንዲያፈራ ያጠረዋል ይላል። በክርስቶስ ደግሞ አምኖ በእኔ የሚኖር ቢሆን ካለ በኋላ ምን ይላል? ፍሬ የማያፈራ ቢሆን መልካም ፍሬን የማያፈራ ቢሆን አባቴ ያስወግደዋል። ያስወግደዋል ሰው አስራ አምስት ሁለት ላይ የሚለው ይሄን ነው። ከዛ የያዕቆብ መልእክት ምዕራፍ ሁለት ከቁጥር 14 ላይ ደግሞ ወንድሞቼ እምነት አለኝ የሚል የያዕቆብ መልእክት ምዕራፍ ሁለት ከቁጥር 14 እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅመዋል? እምነቱ ሊያድነው ይችላልን ይላል። አይችልም። ከዛ መቀጠል ቁጥር ሀያ ላይ ደግሞ ረድልና አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይሲ ስለዚህ፣ ሰዎች እውነተኛ የወይን ግንድ ክርስቶስ ነው። እውነተኛ የወይን ግንድ ክርስቶስ ነው። ሰዎች እውነተኛ ከሆነ ከወይን ግንድ ጋር በማመን ይጣበቃሉ፣ ቅርንጫፍ ይሆናሉ። በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ፣ ከወይን ግንዱ ጋር ይጣበቃሉ። ከተጣበቁስ በኋላ መልካም ፍሬን ደግሞ የማያፈሩ ከሆነ ይወገዳሉ። መልካም ፍሬን የሚያፈሩስ ከሆነ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠራቸዋል። ስለዚህ አይ የለም ሰው በማመን ብቻ የዘላለም ሕይወት ያገኛል ሲል ወራጅ አለ በለው፣ ወራጅ አለ። ምክንያቱም ሰው በክርስቶስ ኢየሱስ ሲያምን፣ አዎ ይድናል፣ አዎ ይድናል። በክርስቶስ ኢየሱስ አምኖ የመዳንን ህይወት ከጀመረ በኋላ ግን በበጎ ስራ ማይጸና ከሆነ መልካም ፍሬን ማያፈራ ከሆነ ግን ይወገዳል። ማመኑ ብቻውን በቂ አይደለም ማለት ነው። ማመኑ ብቻውን በቂ አይደለም። እምነት ቀዳሚው ነው። በመጀመሪያ ማመን ይጠበቅበታል። ከዛስ በበጎ ስራ መጽናት አለበት። በበጎ ስራ ማይጸና ከሆነ የዘላለም ህይወትን አያገኝም፣ አያገኝም የዘላለም ህይወትን። ለዛ ነው ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ ሁለት ቁጥር ሰባት የሮሚ መልእክት ምዕራፍ ሁለት ቁጥር ሰባትን የያዙት በሮሚ መልእክቱ ምዕራፍ ሁለት ከቁጥር ሰባት በበጎ ስራ በመጽናት አለ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን የሚፈልጉ ከማን ዘንድ? ከአምላካቸው፣ ከአምላካቸው ዘንድ ምስጋናን፣ ከአምላካቸው ዘንድ ክብርን፣ ከአምላካቸው ዘንድ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል። የዘላለም ህይወትን ይሰጣቸዋል እና ክርስቲያኖች ይህንን የነገረ ድነትም ትምህርት በጣም በጥልቅ ልትት ልትመለከቱት ይገባል። ሰው ሰራሽ ትምህርቶች ብዙ ጊዜ ሰዎችን ግራ ያገባሉ። ቅድም እንዳልኩት በፕሮቴስታንቱ ቤት ሰው ሰራሽ ትምህርት በጣም የተለመደ ነው። በጣም ብዙ ጊዜ የተለመደ ነው። ቅድም እንዳልኳችሁ ሴት አምላክ መታለች ብሎ የሚያምኑ ፕሮቴስታንቶች አሉ። እንዲህ አይነት ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብሎ የሚያምኑ ሰዎች አሉ። ሰው ሰራሽ ትምህርቶች ጉዳታቸው ያነ መጽሐፍ ቅዱሳዊ መልክ ያላቸው ናቸው ግን መቶ በመቶ ሰው ሰራሽ ትምህርቶች ናቸው። ፍጹም መጽሐፍ ቅዱስ መሰረት የሌላቸው ማለት ነው። ስለዚህ ትክክለኛ የነገረ ድነት ትምህርት ይሄ ነው ኔው ነገ እንግዲህ ስለ ፕሮቴስታንቲዝም የተወሰኑ ነገሮች ይኖርተናል። ነገ ለፕሮቴስታንት እህት ወንድሞች ደግሞ እድል እሰጣለሁ። ይኸው ተዘጋጁበት ሁላችሁም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት አለ ብላችሁ የምታምነው ከሆነ መታችሁ ከኛ ጋር መወያየት ትችላላችሁ። በዚህ አጋጣሚ ፕሮቴስታንት የሆኑ ሰዎች ሰው ሰራሽ የሆኑ ትምህርቶችን ያምናሉ ብለን እኛ እናምናለን እና በዚህ መሰረት ላይ የሚከፍት ሰው ካለ ንስ የኦርቶዶክስ ያን እኛ ፕሮቴስታንቶች ሰው ሰራሽ ትምህርት አለን ብላችሁ የምታምኑ ከሆነ እስኪ ኑና ጠይቁን፣ ይሄ ትምህርታችሁ ሰው ሰራሽ ነው ብላችሁ ጠይቁን። የሚሉ ካለ እኛ ሄደን ለማሳየት ፈቃደኞች። በተመሳሳይ እኛ ግን ለሁላችሁም ዕድል እንሰጣለን ነገ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው፣ መጽሐፍ ቅዱሳዊ ትምህርት አይደለም የምትሉት ትምህርት ካለ ፕሮቴስታንት ወንድሞች ነገ መታችሁ፣ በማስረጃ ታዲያ። ይሄ ቲክቶክ ላይ ሲባል የሰማችሁትን የሆነ የምታውቁት ሰው ዝም ብሎ ሲያወራ የሰማችሁትን አይደለም፣ በማስረጃ እንዲህ ብላችሁ ታምናላችሁ። ኦኬ፣ እናምነው ከሆነ አሁን እናምናለን እላችኋለን። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው። እንዴት? ምክንያቱም መጽሐፍ ቅዱስ እንዲህ እንዲህ እንዲህ ይሄዳል፣ አለቀ። በመጽሐፍ ቅዱስ የማስረጃ በደንብ አድርጋችሁ ታነሱ ልናላችሁ። እኛም ከእናንተ ጋር በመጽሐፍ ቅዱስ የማስረጃ በደንብ አድርገን እናወራለን። በመጽሐፍ ቅዱስ የማስረጃ በደንብ አድርገን እናወራለን። የጌታችን የአምላካችን የመኔታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዳትረሱ ነገ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰማቸው ትምህርቶች አሉ ብላችሁ የምታምኑ እህት ወንድሞች፣ በአጠቃላይ ሁላችሁም ተገኙ። በደንብ አድርገን እናወራለን። እግዚአብሔር አምላክ ይርዳን። ወዳችኋለሁ ። ደህና ነው። ያው ነገ ቀን አራት ሰዓት ነዋ የእኔ የተወዳጆች ቀን።